አርስተ ዜና፣ ብሔራዊ ባንክ 420 ሚሊዮን ዶላር የውጭ ምንዛሪ ጨረታ መመደቡን ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ በታሪክ ከፍተኛ የተባለ የውጭ ምንዛሪ ክምችት እንዳለው ከማስታወቁ ጎን ለጎን ለዚሁ የበጀት ዓመት 3ኛ ሩብ ዓመት የሚውል 420 ሚሊዮን ዶላር የውጭ ምንዛሪ ጨረታ መመደቡን ይፋ አድርጓል። ዝርዝራለን የፋይናንስ አገልግሎት ለመስጠት በጋራ ለመስራት የተስማሙት አዋሽ ባንክ እና ኢትዮ ቴሌኮም ቴሌብር የተሰኘው የገንዘብ ማዘዋወሪያ መተግበሪያ ሲያቀርብ አዋሽ ባንክ በአንጻሩ ሁለት ቢሊዮን ብር ገንዘብ እንደሚያቀርብ አስታውቋል። ተሰሙታላችሁ። ከውጭ ሀገራት የሚገቡ ምርቶች በልዩ ኢኮኖሚ ዞን ለማምረት በኢትዮጵያ ኢንቨስትመንት ኮሚሽን ተይዞ የነበረው እቅድ በሶስት ወራት አፈጻጸም 53 በመቶ ብቻ መሆኑ በፓርላማ ጥያቄ አስነሳ። በዘንድሮ በጀት ዓመት ሶስት ወራት በልዩ ኢኮኖሚ ዞን በተመረቱ ተኪ ምርቶች ማዳን የተቻለው ገንዘብ መጠን 211 ሚሊዮን ዶላር ብቻ ነው ተብሏል። በቆይታችን የምንነግራችሁ ይሆናል። በማዕከላዊ ናይጄሪያ ኳራ ግዛት ታጣቂዎች የፈጸሙትንና የሰዎችን ህይወት የቀጠፈ ጥቃት ተከትሎ ተጨማሪ ጥቃት ሊፈጸም ይችላል በሚል ስጋት በግዛቷ አምስት ወረዳዎች የሚገኙ ትምህርት ቤቶች እንዲዘጉ ተደረገ። ከአገር ውጭ የያዝንላችሁ መረጃ ነው። በትላንትናው ዕለት በጋዛ በደረሰው አዲስ የእስራኤል የአየር ጥቃት ከ30 በላይ ሰዎች መገደላቸውን የጋዛ የጤና ባለሥልጣናት አስታወቁ። እነዚህ አዳዲስ ጥቃቶች የተፈጸሙት የተኩስ አቁም ስምምነቱ ጥቅምት 10 ከተጀመረ ወዲህ በጋዛ ሰርጥ እጅግ ደም አፋሳሽ ከሆኑት ቀናት መካከል አንዱ ሆኖ እንዲመዘገብ አድርጓል። እንነግራችኋለን። ብሔራዊ ባንክ 420 ሚሊዮን ዶላር የውጭ ምንዛሪ መመደቡን ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ በታሪክ ከፍተኛ እየተባለ የውጭ ምንዛሪ ክምችት እንዳለው ከማስታወቁ ጎን ለጎን ለዚሁ በጀት ዓመት ሶስተኛ ሩብ ዓመት የሚውል 420 ሚሊዮን ዶላር የውጭ ምንዛሪ ጨረታ መመደቡን ይፋ አድርጓል። ባንኩ ይህንን ውሳኔ የወሰነው በውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራርን ለማጠናከር ባለው ቁርጠኝነት መሰረት መሆኑን ገልጿል። ዓላማውም በውጭ ምንዛሬ ፍሰት ላይ ተተንባይነትን ለማምጣትና በገበያ ውስጥ ያሉ ተዋናዮችን እምነት ለመገንባት ነው። በብሔራዊ ባንክ ይፋ በተደረገው መርሃ ግብር መሰረት የውጭ ምንዛሬ ጨረታው በየሁለት ሳምንቱ እንደሚካሄድ ተመላክቷል። ይህንን ተከትሎ የመጀመሪያው ጨረታ በታህሳስ 28 ቀን የሚጀመር ሲሆን እስከ መጋቢት 8 ቀን ድረስ በስድስት ተከታታይ ቀናት እንደሚካሄድ ተገልጿል። በሦስተኛው ሩብ ዓመት ለእያንዳንዱ የሁለት ሳምንት ጨረታ 70 ሚሊዮን ዶላር መቅረቡንም ካፒታል ዘግቧል። ደሞዝ በአዋሽ ባንክ ወይም ቴሌብር ለሚከፈላቸው እስከ 1 ሚሊዮን ብር ብድር ሊሰጥ ነው። ኢትዮ ቴሌኮም እና አዋሽ ባንክ በጋራ ጥላ የተሰኘ የፋይናንስ አገልግሎት ሥራ አስጀመሩ። ሁለቱ ተቋማት ወደ ሥራ እያስገቡት ጥላ የተሰኘው የፋይናንስ አገልግሎት በቴሌብር መተግበሪያ ላይ የሚገኝ መሆኑ ተገልጿል። የፋይናንስ አገልግሎት ለመስጠት በጋራ ለመስራት የተስማሙት አዋሽ ባንክ እና ኢትዮ ቴሌኮም። ኢትዮ ቴሌኮም ቴሌብር የተሰኘ የገንዘብ ማዘዋወሪያ መተግበሪያ ሲያቀርብ፣ አዋሽ ባንክ በአንጻሩ ሁለት ቢሊዮን ብር ገንዘብ እንደሚያቀርብ ተብራርቷል። በተለይም አነስተኛ የገንዘብ ዝውውር ለሚያደርጉ ዜጎች መልካም አማራጭ መሆኑ ተገልጿል። የፋይናንስ ስርዓቱ በርካታ የቁጠባና የብድር አማራጮች መያዙን ተነግሯል። በተለየ ሁኔታ ተቋማት ለሰራተኞቻቸው ደሞዝ በቴሌ ብር ወይም አዋሽ ባንክ የሚከፍሉ ከሆነ እንደ ሰራተኞቹ የደሞዝ መጠን እስከ 1 ሚሊዮን ብር የሚደርስ ብድር እንዲያገኙ ማድረግ የሚችሉ መሆኑንም የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬወት ታምሩ ተናግረዋል። ብድሮች ከ5000 ብር ጀምሮ እንደ ተመቻቸም ተብራርቶ በአገልግሎቱ አማካኝነት ለሚቆጥቡ ዜጎችም ጠቀም ያለ ወለድ እንዳለው የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው ተናግረዋል። በሁለቱ ተቋማት በትብብር የሚሰራው ጥላ የተሰኘው የፋይናንስ አገልግሎት ወደ ስራ መግባቱ ተገልጿል። የልዩ ኢኮኖሚ ዞን የምርት ብዛት በምክር ቤቱ ጥያቄ አስነሳ። ከውጭ አገራት የሚገቡ ምርቶችን በልዩ ኢኮኖሚ ዞን ለማምረት በኢትዮጵያ ኢንቨስትመንት ኮሚሽን ተይዞ የነበረው እቅድ የሶስት ወራት አፈጻጸም 55 በመቶ ብቻ መሆኑ በፓርላማ ጥያቄ አስነሳ። በዘንድሮ በጀት ዓመት ሶስት ወራት በልዩ ኢኮኖሚ ዞን በተመረቱ ተኪ ምርቶችን ማዳን የተቻለው የገንዘብ መጠን 211 ሚሊዮን ዶላር ብቻ ነው ተብሏል። ይህ አሃዝ ይፋ የተደረገው በሕዝብ ተወካዮች ምክር ቤት በተካሄደ ውይይት ላይ ሲሆን የፓርላማው የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በጠራው በዚህ ውይይት የኢትዮጵያ ኢንቨስትመንት ኮሚሽን የሦስት ወራት የሥራ አፈጻጸሙን አቅርቧል። የኮሚሽኑ ምክትል ኮሚሽነር የሆኑት አቶ ዳጋቶ ኩምቤ ለቋሚ ኮሚቴው ባቀረቡት ሪፖርት በልዩ ኢኮኖሚ ዘርፍ ከሚመረቱ ተኪ ምርቶች በሩብ ዓመቱ ለማዳን ታቅዶ የነበረው 400 ሚሊዮን ዶላር እንደነበረ ገልጸዋል። የኢንዱስትሪ ሚኒስቴር ባሳለፍነው ሰኞ ለፓርላማ ባቀረበው ሪፖርት በበጀት ዓመቱ የመጀመሪያ ሶስት ወራት ጊዜ ውስጥ የሀገር ውስጥ አምራች ኢንዱስትሪዎች 1035 ቢሊዮን ዶላር ዋጋ ያላቸው ተኪ ምርቶችን ማምረታቸውን አስታውቆ እንደነበር ይታወሳል። ዓባይ ባንክ የ6 ሚሊዮን ብር የበጎ አድራጎት ድጋፍ አደረገ። ባንኩ ድጋፉን ያደረገው የ15ኛ ዓመት የምስረታ ክብረ በዓሉ ማጠቃለያ መርሃ ግብርን አስመልክቶ በበጎ አድራጎት ላይ ለተሰማሩ ድርጅቶች መሆኑ ተገልጿል። በተጨማሪም የማጠናቀቂያ መርሃ ግብሩን ያስመለከተ ከምስረታው ጀምሮ በተለያየ መልኩ አስተዋጽዖ ሲያደርጉ ለነበሩ ሰራተኞች እንዲሁም አጋር ድርጅቶች ልዩ ምስጋና ቀርቦላቸዋል። በተከፈለ ካፒታል ብር 128.8 ሚሊዮን እና በ823 ባለ አክሲዮኖች የተመሠረተው ባንኩ በአሁኑ ወቅት 9 ቢሊዮን ብር ካፒታል እና ከ90 ቢሊዮን ብር በላይ የሆነ ጠቅላላ ሀብት ላይ መድረስ የቻለው ባንኩ በጠቅላላ ሀገሪቱ ላይ ከ500 በላይ ቅርንጫፎችን በማድረስ አገልግሎቱን እያሰፋ መሆኑ ተጠቁሟል። ከሐምሌ 7 2017 ዓመተ ምህረት ጀምሮ 15ኛ ዓመት የምሥረታ በዓሉን በተለያዩ ዝግጅቶች ሲያከብር የቆየው ዓባይ ባንክ ክብረ በዓሉን ባሉን በትላንትና እለት አጠናቋል። በናይጄሪያ በፀጥታ ስጋት ትምህርት ቤቶች ተዘጉ። በማዕከላዊ ናይጄሪያ ኳራ ግዛት ታጣቂዎች የፈጸሙትንና የሰዎች ህይወት የቀጠፈ ጥቃት ተከትሎ ተጨማሪ ጥቃት ሊፈጸም ይችላል በሚል ስጋት በግዛቷ አምስት ወረዳዎች የሚገኙ ትምህርት ቤቶች እንዲዘጉ ተደርጓል። ትምህርት ቤቶቹ እንዲዘጉ የተወሰነው ከቤኒን ጋር በሚያዋስነው የኳራ ግዛት በተፈጸመ ጥቃት ሁለት ሰዎች ሲገደሉ ሌሎች መታገታቸውን ተከትሎ ነው። ይህ ክስተት በሀገሪቱ ተባብሶ የመጣውን የጸጥታ ችግር እያሳየ ሲሆን ባለፈው ሰኞ በሰሜን ምዕራብ ኬቢ ግዛት ከሚገኝ አዳሪ ትምህርት ቤት 25 ተማሪዎች ታግተው እንደነበርም ይታወሳል። ተከታታይ የሆኑት የትጥቅ ጥቃቶችና የጠለፋ ወንጀሎች በፕሬዝዳንት ቦላ ቲኑቡ አስተዳደር ላይ ከፍተኛ ጫናዎችን ፈጥረዋል። በዚህም ምክንያት ፕሬዝዳንቱ በጆሃንስበርግ ሊካሄድ በታቀደው የቡድን ሀያ ጉባኤ ላይ መሳተፍን ጨምሮ የውጭ አገር ጉዞዎችን ሰርዘው ትኩረታቸውን በሀገር ውስጥ የጸጥታ ጉዳይ ላይ ለማድረግ ተገደዋል። እስራኤል በጋዛ ከባድ ጥቃት ፈጽማ በርካቶች ተገደሉ። በትላንትናው ዕለት በጋዛ በደረሰ አዲስ የእስራኤል የአየር ጥቃት ከ30 በላይ ሰዎች መገደላቸውን የጋዛ የጤና ባለሥልጣናት አስታወቁ። እነዚህ አዳዲስ ጥቃቶች የተፈጸሙት የተኩስ አቁም ስምምነቱ ጥቅምት አስር ከተጀመረ ወዲህ በጋዛ ሰርጥ እጅግ ደም አፋሳሽ ከሆኑት ቀናት መካከል አንዱ ትላንት ተፈጽሟል። ጥቃቱ የደረሰው እስራኤል በሊባኖስ ለዓመታት ያህል የዘለቀ የተኩስ አቁም ስምምነት ቢኖርም ሂዝቦላህን ኢላማ ያደረጉ ተከታታይ ጥቃቶች መሰንዘራቸውን ተከትሎ መሆኑን ዶቼቬሌ ዘግቧል። እስራኤልና በሐማስ መካከል ቁልፍ አደራዳሪ የሆነችው ኳታር የቅርብ ጊዜውን የአየር ጥቃት የተኩስ አቁም ስምምነትን ለማፍረስ የሚያሰጋ አደገኛ የሆነ ግጭትን የማባባስ እርምጃ ነው ሆኖ ስትል አውግዛዋለች። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ መሐሙድ ባሳል ለኢኤፍፒ እንደገለጹት ሐሙስ ዕለት በደቡባዊ የጋዛ ክፍል በካን ዩኒስ ምስራቃዊ አቅጣጫ በተፈጸመ የአየርና የከባድ መሳሪያ ድብደባ አምስት ሰዎች ሲገደሉ፣ በርካቶች ደግሞ ቆስለዋል። በካን ዩኒስ የሚገኘው የናስር ሆስፒታል በበኩሉ ከተገደሉት መካከል ሶስቱ የአንድ ዓመት ህጻን ሴት ልጅን ጨምሮ የአንድ ቤተሰብ አባላት መሆናቸውን አረጋግጧል። እስራኤልና ሐማስ በጋዛ የተኩስ አቁም ስምምነት ካደረጉ ስድስት ሳምንታት ሆነዋል። እስራኤል አሁን ከግማሽ በላይ የሚሆነውን ግዛት የተቆጣጠረ ሲሆን በዚያም መልሶ ግንባታ በመጀመሯ ግዛቷ ለሚቀጥሉት ዓመታት ተከፍላ ልትቆይ ትችላለች የሚል ስጋትን ፈጥሯል። በቪየትናም ከባድ ዝናብ ባስከተለው ጎርፍ 41 ሰዎች ሞቱ። በማዕከላዊ ቪየትናም ከሳምንቱ መጨረሻ ጀምሮ የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ ቢያንስ 41 ሰዎች ሲሞቱ ዘጠኝ ሰዎች የደረሱበት እንዳልታወቀ ተነግሯል። ጎርፉ ከ52000 በላይ መኖሪያ ቤቶችን ያጥለቀለቀ ሲሆን፣ ግማሽ ሚሊዮን የሚሆኑ አባወራዎችና የንግድ ድርጅቶች የኤሌክትሪክ ኃይል እንዲቋረጥ አድርጓል። በጣም የተጎዱት አካባቢዎች የባህር ዳርቻ ከተሞች የሆኑት ሃይአን እና ናትራንግ እንዲሁም በማዕከላዊው ደጋማ ቦታዎች የሚገኝ ቁልፍ የቡና ምርት ቀጠናን ያጠቃልላል። በዚህ አካባቢ የሚገኙ አርሶ አደሮች ቀደም ባሉት አውሎ ነፋሶች ምክንያት ምርታቸውን መሰብሰብ ላይ ችግር ገጥሟቸው ነበር። በቅርብ ወራት ቬትናም በከፍተኛ የአየር ሁኔታ ክስተቶች ስትመታም ቆይታለች። ካልሚጊ ና ቡአሎይ የተባሉት ሁለት ከባድ አውሎ ነፋሶች በጥቂት ሳምንታት ልዩነት ውስጥ የበርካታ ሰዎችን ህይወት ቀጥፈው ከፍተኛ ውድመትም አስከትለዋል። ከጥር እስከ ጥቅምት ባለው ጊዜ ውስጥ በቪየትናም በተከሰቱ የተፈጥሮ አደጋዎች 2 ቢሊዮን ዶላር የሚገመት ውድመት መድረሱን የመንግስት ግምቶች ያመለክታሉ።